ማለት ነው። እርጉዝ ነሽ። ነው እየቀለልኩ አይደለም ማርያም። ስራቱ ላይ ደፍርሽ፣ አስገድዶ የደፈረሽ ሰው ካለ ንገሪኝ። ስለዚህ ነው ልጅ። የትኛው ልጅ ያረገሽለት? ልጅ ማን ነው? እርግዝና ወረቀት ነው። አይ እንዴ ምን ሆናል? እኔ ምን አውቃለሁ? ፀንሽ ከማን ነው? ምኑ ይሄ ነገር የተፈጠረው ከማን ነው? ስለዚህ ነገር አስረጅኝ ነፂ፣ ስለዚህ ነገር ልታስረጅኝ ነው የምፈልገው፣ እንድታለቅሽ አይደለም። ሰዓት ሆስፒታል የተንከራተትኩት ከጽቤጋ ሆስፒታል የተንከራተት ነው ማለት ነው። ነው የተደበደብሽ ቀን የምታስታውሽው ነገር አለ ማለት እኔ ምን አስታውሳለሁ? ሲጀመር የሚመስለው ሰው ነገር እኮ የለም። ገባም አይደል እንዴ ባል አግብቻለሁ እኔ አላገባሁም። ስለዚህ ውጤት ከየት ነው ሊመጣ የሚችለው? ርቄን ጥዬ ጠፋልሻለሁ። የሰው መሳቂያ አረግሽን። ሰላም፣ ሰላም፣ ሰላም። እንዴት ናችሁ? ውድና የተከበራችሁ የእኔ ውድ ቤተሰቦች ደህና ናቸው? አይ እኔ አለሁኝ እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ይብዛልኝ። የእኔ ውድ ቤተሰቦች አለሁኝ እኔ እግዚአብሔር ይመስገን። እንግዲህ ተሽሎኝ ይኸው ቆሜ ከእናንተ ጋር ለማውራት በቅቻለሁ። ፈጣሪ ይመስገን። ደህና ነኝ አሁን። ያው አይታችኋል ማለት አይታችኋል ብዬ አስባለሁ ብዙ ነገሮች ተፈጥረዋል። ማንም ሰው በማይጠብቀው ሁኔታ ማንም ሰው ማለት እንዴት ነው ድንገታዊ ነገር ማለት ነው። ድንገት የሆነ ሰው እንደዛ ሲሆን በጣም ነው የሚከብደው። እና ድንገት ብዙ ብዙ ነገሮች ተፈጥረዋል። ትናንትም አይታችኋል ማለት የእኔ ህመም

የሚፈጠሩት ነገሮችን ሁሉ አወራለሁ። እኔ ወደ እናንተ የመጣው አዳዲስ ነገሮችን እነግራቸዋለሁ። እና እነዛ ሰዎች ቤት ሲመጡት ማለት የሆንኩትም ነገር አለ ምናምን እፈራለሁ። ቤት ድረስ መጥተው የራሴ ቤት ሆኖ እራሱ የሆን ነገር የሚያደርጉኝ ነው ይመስለኝ እና አላውቅም፣ እንዴት ብዬ እንደምነግራችሁ እንደዚህ ቆሜ ሄዳለሁኝ። እንደዚህ ቆሜ ወደ እናንተ አወራለሁ ምናም ብዬ ጭራሽ አላሰብኩም ነበር። ምክንያቱም ከሆንኩት ነገር አንፃር እንደዚያ ያው ሁሉ ነገር ደርሶብኝ ራሴን እስከመሳደር ሺ ቤተሰቦቼን በጣም ተጨንቀው ነበርና እንደዚህ ቆም ያወራለን ብዬ ጭራሽ አላሰብኩም ነበር። ፈጣሪ ይመስገን፣ ያው ሰዎች ያሰቡት ነገር አልተሳካላቸውም። እኔ ደህና ነኝ። አሁንም ቢሆን ግን ግዴታ ወደ እናንተ መምጣት ስላለብኝና አንዳንድ ሰዎችም ስላስጨነቁኝ ነው እንጂ ወደ እናንተ የመጣሁት። በእርግጥ እንደዚህ ከቤትም መውጣት ምናምን አልፈለኩም ነበረ ምክንያቱም አሁን ላይ ብቻዬን እራሱ ራሱ መንቀሳቀስ እፈራለሁ። ብቻዬን የሆነ ቦታ የምሄድ በጣም ነው የምፈራው። አላውቅም ከኋላዬ የሆነ ሰው የሚከተለኝ ምናምን ነው ይመስለኝና ዛሬም ቢሆን ለናንተ ልነግራችሁ የፈለግኩት ነገር ስላለ ነው ለናንተ የመጣሁት። ለናንተ የሚነግራችሁ ሰው በቃ ያው ጸግሽ ነው። ጸግሽ አውቀቱ የልጅ ወንድሜ ታውቁታላችሁና፣ እሱ ነው ካሜራ ይዘሽ ለቤተሰቦችም ለአንቺ የምነግራቸው ነገር አለ ብሎ ነው የጠራኝና ታውቃላችሁ የምርመራ ውጤት አልመጣልኝም፣ ማለት በእርግጥ ትንሽ ስለተሻለኝ ስለነቃውም ማለት በቃ ደህና ስለሆንኩኝ ነው ሆስፒታል የወጣሁት፣ ግን ውጤቱ ሊመጣልኝ አልቻለም። አላቅም፣ ፈጣሪ ቀለል ያለ ነገር እንዲያደርግልኝ ማለት። እንደዚህ ቆሚ ሳውራ ምናምን የምን ውጤት ምናምን ልትሉ ይችላላችሁ፣ ግን ውጤት አልመጣልኝም እና ጸግሽ ውጤቱን ተቀብያ ያለሁኝና ውጤቱ ምንድን ነው ሪዛልቱን ለአንቺም ለቤተሰቦችሽም ሽም እነግራለሁኝና ከቤተሰቦችሽ ጋር ነው የምፈልግሽ ስላለኝ ነው። ቤተሰቦች ዛሬ እናንተን ይዤ እሱን የምጠብቀው ማለት ነው። እንደዚህ ይሄ ሰው ነው የመታይን ብዬ መናገር የምችለው አይነት ሰው አይደለም። በድፍን እንደተመታው ምናምን ነው ማለት ይጨንቃል ትንሽ የሆነ ታማችሁ ምናምን ከዛ ውጤቱን ያለማወቅ በጣም ነው የሚጨንቀው። ምን ነው ነው እኔ ራሱ ግራ ነው የገባኝ ነጥ የሚታይ ቁስል ምናምን የለብኝም ማለት ነው። ተመትቼ ምናምን ቢሆን የሆነ ቁስል ይታያል ሰውነታችሁ ላይ አይደል? ግን ምንም አይነት ቁስል የለብኝምና ከዛ ራስ ከመሳት ምናምን አላውቅም። ጭንቀት ምናምን ሊሆን ይችላል ከዛም አልፎ ደግሞ ማን እንደመታኝ ምናምን የማውቀው ነገር የለም። ምናልባት ከመመታቴ በፊት ስለ ብዙ ሰው እያወራው ነበር፣ ስለ ሄርሜላ ላይ እያወራው ነበር ማለት፣ ስለ ብዙ ሰው አውርቻለሁኝ። ከዛ ብዙ ሰዎችም ደግሞ አግኝተውኛል። እና ይሄ ሰው ነው የመታኝ ብዬ አንድ ሰው መጥቀስ አልችሉም። ሁሉም ሰው እኔ ላይ እየተነሳ ነው ያለው ማለት። ዛሬም ቢሆን ደህና ነሽ ወይ ምናምን ብለው የሚደውሉልኝ ሰዎች ያን ነገር እንዳላረጉት እርግጠኛ አይደለሁኝ። እና ቤተሰቦቼ ትላንትናም ቤት ድረስ ጭራሽ እናንተ የማጠብቁት ሰው ነው ቤት ድረስ የመጣው እኔ ማልጠብቀው ሰው ነው ቤት ድረስ የመጣውና መቅዲም አላቅም ምን ያልጠራዋትን ብላኛለች። ግን አያስፈልግም ነበር ማለት ሰው ራሱን ያውቃል። አይደለ ይሁን ነገር እኔ ካላረኩኝ አላረኩም ነው መጥቼ እንደዚህ አላረኩም። እኔ ማለት አይጠበቅብኝም። እኔ ራሴ የማውቀው ራሴ ስለሆንኩኝ ማለት ነው። እና ብዙ ሰዎች እየመጡ ቤት ድረስ እኔ እንደዚ አላረኩም ምናምን እያሉኝ ነው። እንግዲህ የውጤቱን ፈጣሪ ያውቃል። አላውቅም እኔ ምን እንደሚሆን በዛ ልክ ራሴን ስቼ ሰውነቴ ላይ ምንም አይነት ቁስል ሳይኖርብኝ ምንም ጉ ጉዳት ሳይኖርብኝ ራሴን ስቼ እስከ መውደቅ ድረስ የሚያደርሰኝ ነገር ምን እንደሆነ አላውቅም። ውጤቱን አይቼ የምጠረጥራቸው ሰዎች አሉ በዙሪያዬ ይህንን ነገር ሊያረጉት ይችላሉ ብዬ እኔም እናንተ የምታውቋቸው ሰዎች ናቸው። እየመጡ የሚተናኮሱ ሰዎች እየመጡ ብዙ ነገር አንቺ ታውቂያለሽ፣ እንደዚህ የምታደርጊው አንቺ ነሽ እያሉ የሚያወሩኝ ብዙ ሰዎች ነበሩና ይህን ውጤት አይቼ እነዛ ሰዎች ማለት ይሄ ማድረግ ያለብኝ ነገር አረጋለሁ አጣራለሁኝ። መክሰስም ካለብኝ ብዙ ነገሮችን አረጋለሁ። ምክንያቱም እኔ ተጎድቼ ማለት ዝም አልልም። እኔ ብቻ ሳሉም ቤተሰቦቼም ዝም የሚሉ አይነት ሰዎች አሉም። እስካሁንም ብዙ ነገር ለማድረግ እየሞከሩ ነበር፣ ግን ምናልባት ውጤቱን እኔና ከዛ በኋላ ማለት የከፋ ነገር ካልሆነ ከዚህ ከዚህ በኋላ ሌላ ነገር ውስጥ መግባት የለብንም። እንደዛ ብዬ ስላሰብኩኝ ነው እስከዛሬም ዝም ብዬ ቁጭ ያልኩት ማለት ነው። እና ማለት ከዚህ በኋላ ስለ ሰው አወራለሁኝ፣ ግን የአወራዎች ሰው መጥቶ እኔም ማናገር ይችላል እንጂ በሌላ ሰው አስልካችሁ እኔ ሴት ነኝ እኮ። ማለት እኔ የሆን ነገር ለማድረግ ለእናንተ ቀላል ሊሆን ይችላል። የሆነ ነገር ማለት እኔ እንጃ እንዴት ብዬ እንደማወራው አላውቅም። እና ቀጥታ እኔን መታችሁ ማውራት ትችላላችሁ። አስር ሰው እየላካችሁ እኔን ማስመታት ሴት ልጅ ማስመታት በጣም ማለት የሚያስጠላ ነገር ነው። ይሄ ኋላ ቀር አስተሳሰብ ካላችሁ አላቅም እንጂ ጭራሽ ሰው ልካችሁን የማስደብደብ አይገባም ነበር። ያጠፋሁት ነገር ካለ እንደዚህ አድርገሻል ነፂ ምናምን ብላችሁ መጠየቅ ትችሉ ነበርና እኔ ላይ የደረሰው ነገር ያ ነው። የምታይኝን ሰው አላቅም። መሬት ላይ ወድቄ ከዛ ሆስፒታል አስገብተው ጥለውኝ ሄዶ ፋሚሊ እንደጠሩ ምናምን ነው ማቀው የተነገረኝና ፈጣሪ ይመስገን እንደዚህ ቆሜ ለእናንተ ለመናገር በቅቻ በቅቻለሁኝ እና ዛሬ ጥሩ እንዲሆን ጸልዩልኝ። ማለት ጥሩ ነገር ቢሆን ደስ ይለኛል። ምንም አይነት ነገር ከዚህ በኋላ ምንም አይነት ነገር ውስጥ መግባት አልፈልግም። ሌላ ሌላ መንገዶችን መግባት ስለማልፈልግ ውጤቱ ጥሩ ቢሆንና እኔ ግራ ያጋባኝን ነገር እነግራችኋለሁ። ምንም አይነት ቁስል የለብኝም እና አላቅም። ትንሽ ይከብዳል ያለ ነው። ፀግሽን እንጠብቅ። እሱ ነው ሄዶ ውጤት የተቀበረው። ሰላም። ምንም ትንሽ ደብሮኝ ነው። አይ ችግር የለውም። የዚያን ቀን የተደብደብሽ ቀን የምታስተውሹ ነገር አለ ማለት? እኔ ምን አስታውሳለሁ? ሲጀመር ማስታወሰው ነገር እኮ የለም። ነገር አሮቹ በጣም ግራ ስላጋቡኝ ነው። ታውቂያለሽ፣ ንጃኒ ያው የሰውነት ቁስለት ምናምን ነበረሽ። ራስሽን ስለተሻል ራስሽን ከሳሽ በኋላ የሰውነት ቁስለት ምናምን ነው የተነገረኝ አይደለ እኮ ማለት ሰው እንደዚህ ፊት ለፊት እንደው ከላይ የሚታይ ምንም አይነት ቁስል የለብኝም፣ ግን ከውስጥ እንደዛ አይነት ነገር እንደሆነ ነው እንደዛን ያሉ የነበረው። ከዛ ውጪ ምንም የምታስታውሽው ነገር የለም። ምንም ማስታወሰው ነገር የለም። ምንድነው ውጤቱን ተቀበልካ? ውጤቱንማ መቀበል ተቀብያለሁ። እነዚህ ውጤቱን ስነግርሽ ለአንቺም ለኔም ማለት ነው በጣም አሳሳቢ ነገር ነው፣ እንዲሁም ደግሞ ለቤተሰቦቻችን፣ እንዲሁም ደግሞ ለወላጆቻችን። ያስጨነቅሽ አይደለም በቃ እሺ። ምንድነው ምንድነው ውጤቱ? እኔ ምን ብዬ ነው የምነግርሽ? አሁን ውጤቱን ምን ብዬ ነው እኮ። አሳየኝ። እሺ፣ ተጎድቼ ምናምን ማለት እንደዚህ ቆሜ፣ እኔ የከፋ ነገር ይኖራል ብዬ አላስብም። ገብቷል። ሌላ ነገር ደሞ ቢኖር ከሆስፒታል አያስወጡኝም ነበር። እኔ እንደዛ ነው ያሰብኩት። ካይምሮ በላይ ነው የሆነው ሁሉ ነገር። ብናት አታስፈራኝም። ማርያም ማለት እየፈራሁ ነው እኔ እና ይሄን ነገር ስነግርሽ ራስሽን እንድጠብቂ ራስሽን ማለት ነው አጀስት እንድታረጊ፣ በቃ ራስሽን ከምንም በላይ ከምንም ጊዜውም በላይ የተፈጠረው ነገር ተፈጥሯል። ከዚህ በኋላ ላለው ማለት ነው ቤተሰቦቻችንም እንዲሰሙ ስለፈለኩ ነው። ካሜራ እሺ፣ በቃ እሺ። ማለት የከፋ ነገር ምናምንም ከሆነ ለኔ ንገረኝ። መጀመሪያ ወደቤት እንሂድና ለኔ ንገረኝ ማለት እሺ። ቆይ የከፋ ነገር ነው ነገር የለም

ውጤት ውስጥኝና ታመሜም ከሆነ ምንም አይነት ነገር ተፈጥሮም ከሆነ በቃ ድጋሚ ህጅ ይታያል። ነው ለሌላዎች ለጠላቶቻችን ደስታ ሊሆን ይችላል። ይሄ ነገር ደግሞ የሆነም ነገር ይዞልን መቶም ሊሆን ይችላል። አይታወቅም። ግን ማለት ነው በቃ ራስሽን እንድትንከባከቢ ራስሽን እንድጠብቂ ማለት ይሄ ነገር ስነግርሽ እንጃ እንዴት ይሄ እንደምነግርሽ አላቅም። ፀግሽ በማርያም ነገረኝ። በቃ ምንም ነገር ይሁን ውጤቱ ግን ንገረኝና፣ ከዛ ማድረግ ያለብን ነገር እናደርጋለን። ንገረኝ ማለት ድጋሚ እኮ ነው ስህተት የፈጠርሽው ማለት ድጋሚ ማለት ነው። ድጋሚ ቤተሰባችንን ወለታች ወሰድሽው ምን አይነት ስህተት እህ ውጤት እና ስህተት የምናገናኘው ስትጀምር አውቀሽም ሊሆን ይችላል። አላቅም፣ ይሄንን ነገር ያደረግሽው እኔ ግራ ገብቶኛል። እኔ ላጽናናሽ ልቆጣሽ አላቅም አይ ለምንም ትቆጣኝ። ውጤቱ ከፋ ከሆነ ሰዓት ያለውበት አይደለም። ውጤቱም ሌላ ውጤት ከሆነ ማለት ታመሜ ምናምን ከሆነ ዝም በይስ፣ ለተወሰነ ሰዓት ማለት ነው። እስኪ ዝም በይ ብለሽ ጥፊ በማርያም ምን ያልክ ነው? ረስተ ሆኖ ማለት ለምን ታደርጋለህ? እሺ ንገረኝ፣ በቃ ንገረኝ፣ ውጤቱ ንገረኝ፣ ግን ማለት ነው ምንም እኮ ሊሆን አይችልም፣ ሲጀመር ወይስ አውቀህ እኔ እንትን እያልክኝ ነው? እንዴት ነው የማውቀው? አይ ምንም ሊሆን አይችልም በቃ። እንዴት እንደዚህ ያረጋሉ? ድጋሚ ሌላ ቦታ ታታያለኝ አይደለም? እኔ ሰውነቴ ላይ ቁስልም የለብኝም። ውስጤ ተጎትቶ ምናምን ከሆነ አላውቅም። እሺ ንገረኝና ከዛ ሌላ ቦታ እንታያለን። እኔ ይሄን ነገር ስነግርሽ ግን አላውቅም። ትዋሽኝ አልፈልግም። ግልጹን ነገር እንትነግሪ ነው የምፈልገው፣ አውቀሽም ይሁን ሳታቂም የተፈጠረ ነገር ይሁን ማለት ነው ምን ነው የሚፈጠረው ይሄ የምን ውጤት ነው እኔ ምን አውቃለሁ ውጤት እንዴት ነው የሚታየው ይኸው እስኪ እሺ ንገረኝ እኔ እንዴት ምን ነው የማየው ንገረኝ አንተ ራስህ ይሄ እኮ ማለት ነው እርጉዝ ነሽ እያደረኩ ነው ያማል እንዴ እየቀለልኩ አይደለም ማርያም ስራተ ነው ያስግሽ እንዴት ነው ያማል እንዴ አንተ ስራተ ነው ይዘን አሁንም መለሰሽ? እኔ ላይ እየተቆጣሽ ነው። ምን አውቃለሁ ነው እርጉዝ ነሽ ይለኛል እንዴ? አይ ነፂ፣ በእና ነው እንዴ? ነፂ ተናገር። ይሄን ወረቀት እኔ ምን የእርግዝና ወረቀት ነው እና የቀመሽ ነው ይሄ ነገር የምታወራው? አቡ በእናትሽ ተነስራትሽ፣ ምትናገሪ ከሆነ ተናገሪ የማን ነው? እኔ ምን አውቃለሁ። ፀንክ ከማን ነው? ምኑ ይሄ ነገር የተፈጠረው ከማን ነው እኮ? ማለት የኔ አይደለም የሌላ ሰው ውጤት ነው ይሄ። እኔ እኮ ታመሜ ነው። ምን ሆንኩኝ? ለፉ ገራ እየመሰሉኝ ነው ሰዓት ሆስፒታል የተንከራተትኩት ከሱ ቤጋ ሆስፒታል የተከራተት ነው ማለት ነው። ማርያም፣ እንደዚህ አይነት ነገር አትመጣም። የሁሉ ነገር ማለት ነው ፉገራ እየመሰለኝ ነው። ምን ነው ፉገራ ይሄ ነገር ከየት መጣ? መረጃ እኮ ነው። አንተ እኮ ነው ያመጣኸው። አንተ አይደለም እንደ ምን አፋልሽ እና ነው ምትጮህ? ለምን ነው ማልጮህ? ምን ነገር ይከብዳል፣ አስረዳኝ። ነው አልታመምሽም ማለት ነው። በዚህ አይነት ያው ሁሉ ሰዓት ያለው ብለሽ ቀን ማታ የሚቀበለን ሰው አጥቶ? በጣም ነው የማዝነብ። ይሄ ቃል ካፈ ስለወጣ ማለት ነው። በጣም ነው የማዝነብበት በአንተ በረምብ እንድታዝኝ ነው የምነግርሽ ወይስ አይደለም? እንኳን አንቺ እኔም አላዘንኩም። እኔ ሳለቅ ሴኔምባ ምናምን ያስደስታል ነው ምንድን ነው የሚያስደስተኝ? ቢያስደስተኝ አልታመምሽም ማለት ነው፣ ማለት ነው። እስኪ ንገረኝ፣ ወይስ አውቄ ተኝቼ ነው? እንቅልፍ ነበር የተኛሁት። ስለዚህ ነገር ስለዚህ ነገር አስረጂኝ ነፂ ስለዚህ ነገር እንድታስረጅኝ ነው የምፈልገው። እንድታለቅሽ አይደለም። እሺ አንተም እንደዚህ ስላልክ በጣም ማለት አመሰግናለሁ። በጣም ግን ንገረኝ፣ ከየት እንዳመጣው ንገረኝ። በጣም ያሳዝናል ነፂ፣ እኮ ንገረኝ፣ ስለዚህ ነገር እያልኩ ነው። በቃ አጭቅጭቅኝ፣ እኔ እራሱ እሺ። የህክምና አይን ውጤት ታሳየኛለህ ወይስ ይሄንን ያመጣሁን ከየት ያመጣሁ ወረቀት ነው የምታሳየኝ? ድርቀትሽ ነው የሚገርመኝ። ምንም ምንም አይደለም። ድርቀትሽ እና ደግሞ ለዚህ ነበረ ወደ ሀብታሙ ጋር ሂጂ አልኩሽ። ለዚህ ነበረ እዚህ እንዳትቀመጭ አልኩሽ። ግን አንቺ ሰው የሚልሽን አትሰሚም። እንቺ እንደለልሽ ቆይ ዋሸሽኝ፣ ደለልሽኝ። ምን ትፈልጊያለሽ ከዚህ በኋላ? ይሄ እኮ ቀላል አይደለም። አንተ ምንድነው የእርግዝና ቀላል ነው? ምንድነው ትራኝ? ግራ ገባኝ። እንግዲህ ምን ነገር ነው ነገርን ይጠፋኝ ብታሳብጂኝ ነው ምን ቀረሽ በቃ፣ አሳበርሽኝ እንጂ አሳበርሽኝ። አሁን ጨርቄን ጥዬ ጠፋልሽ አለው። ይሄን ነበር አይደለም? ጨርቄን ጥዬ ጠፋልሽ አለው። የሰው መሳቂ አረክሽን። ሌላ አለሽ ሌላ መጣ የህክምና መረጃ ይዘልኝልአላገባም አይደል እንዲህ አላገባም። ስለዚህ ውጤት ከየት ነው ሊመጣ የምችለው? አላውቅም። አይ ልጠይቅሽ እንጂ መረጃ ተባልኩ አልሽኝ፣ ሄጄ ጠይቄ ይዤ መጣሁ። ሌላ ነገር የለባትም፣ ሰውነቷ ቁስለት አለው አሉኝ እኮ ውጤቱ። ሊሆን የሚችለው አስገድዶ የደፈረሽ ሰው ካለ ንገሪኝ። ሰላም አንተ፣ ማን ለምን እንደዚህ

እኔ እንደዛ አይነት አቅም እንደሌለ ብር ሰጥተሽ ልታስቀይሪ፣ እኔ እንደዛ አይነት አቅም የለኝም። ልጁ ማን ነው? ምኑ የትኛው? ልጅ የትኛው? ሊፀግሽ ያስረገዘሽ ልጅ ማን ነው? ያረገሽለት ልጅ ማን ነው? ንገሪ። ሁሉ ነገር ወደ ቦታው ፈር ያዝ። እሺ፣ እንድሰበር ምናምን እያረክ ነው ቀባክ። እኔ እንድሰበር እያረኩሽ አይደለም። ሰባበርሽን ምን ቀረሽ? አሁን ምን ቀረሽ? አንገታችንን አስደፋሽን።

አንተ ባወራው ልክ እኮ ነው። ሰው ውሸት ነው አይደለም። ይሄ እኔ እኮ ራሴን ውሸት ነው። ከዚህ በፊትም እንደዚህ የዋሸሽኝ ይኖርሽ፣ አሁንም ይኸው። እኔ ራሴን ጠቅቄ አውቃለሁ። ገባክ ወይ? በእናትሽ አፍሽን ዝጊ ዝጊ። እኔ ምንም እንዳልተፈጠረ ራሴን አውቃለሁ። ስለዚህ ስጠኝና ውጤቱን፣ አንተም ተሳስተህ ከሆነ ሄደን እንነጣራ። እኔ ማለት ነው ከአንቺ ጋር የማወራበት እንዲህ የምጨቃጨቅበት አቅሙ ምኑ የለኝ። አንቺ አይሰለችሽም? ስህተት መስራት አይሰለችሽም? ነጋ ስህተት ነው፣ ጠባ ስህተት ነው። ስለዚህ እኔን ከማሳበድሽ በፊት ወይ ለቀሽ እለመበይ እሺ የሆነ ነገር እንደሆንክ ምናምን ነው እየሳልኩት ያለሁት ይህን ነገር ሆናል ወይ? ምንም አልሆንኩም፣ አላመመኝም፣ ጤነኛ ነኝ እኮ ቀይራ ምታሆነው እህቴ ላይ እንዴት እንደዚህ አደርጋለሁ? ከዚህ በላይ ስ ጀመር ከአንተ ጋር ማውራትም አልፈልግም። ለምን አልቀደው ቆይ ቆይ ነይ ነይ ነይ ተረጋጊ እንደሱ አይደለም አይደለም እመቤቴን እንደሱ አይደለም ዩነት ምን ይሄ ሌላ ሰው ውጤት ነው ፕራንክ እያደረኩሽ ነው ሰሞኑን በጣም ውጥረት ላይ ስለነበርሽ ለዛ ነው የወዴት ነው የምትሄጂው እነሱ አይደለም፣ ማርያምን ሰሞኑ በቃ በጣም ድብርት ላይ ስለነበርሽ ምናምን ሁሉም ነገር ላረሳሳሽ ፈልጌ ነው። እና እንደዚህ ልትሆኝ እኮ አይደለም። አይ ፕራንክ፣ ሌላ ነገር እኮ አለ እንደዚህ። እሺ ሶሪ በቃ እመቤቴን፣ ቀልድ ነው።